የንግዱ ማህበረሰብ በክልሉ ሰላም እንዲሰፍን የበኩሉን ኃላፊነት እንዲወጣ የባሕር ዳር ከተማ አስተዳደር አሳሰበ። እየታየ ያለው ሰላም እንዲጸና የበኩላቸውን ሚና እንደሚወጡም በባሕር ዳር ከተማ የሚኖሩ የንግዱ ማህበረሰብ አካላት ተናግረዋል። በቀለት ሾመ የባሕር ዳር ከተማ አስተዳደር በወቅታዊ ጉዳይ ላይ ከንግዱ ማህበረሰብ ጋር ውይይት አድርጓል። ይህ ውይይቱ ዓላማም የንግዱ ማህበረሰብ በሰላም እጦቱ ምክንያት እየደረሰ ያለውን ሁሉን አቀፍ ጥፋት በመረዳት ለችግሩ የመፍትሄ አካል እንዲሆን ማድረግ ነው። የሰላም እጦቱ በስራቸው ላይ እንቅፋት እንደፈጠረባቸው በውይይቱ የተሳተፉ ነጋዴዎች አንስተዋል። እያንዳንዱ የሚገቡ ግብአቶች ዋጋ ጨምረውና እላፊ ስለሚመጡ ከሸማች ማህበረሰቡ ላይ ከሚገባው በላይ በፐርሰንት ጨምሮ ነው የሚሸጠው። ስለዚህ ይሄ ሰላም ባለመኖሩ ይሄ ነገር ቢወገድልና የተሻለ ጥቅምም ለማህበረሰቡም በቅናሽ ዋጋ እንዲሸጥና እያንዳንዱ ነገር ዝቅተኛ የሆነውን ነገር ገበያ የማረጋጋት ሁኔታ ይኖረዋል። ያው በሰላም ምክንያት እንግዲህ የኑሮ ውድነቱ እየጨመረ ነው የሄደው። ከሀገር ወደ ሀገር እኛ የምንፈልገውን እቃ ስላላገኘን ያው ሰላም ሆኖ ሀገራችን ሰላም ሆኖ እቃ ለነጋዴዎችም እቃ እንዲገባል በንግድ ስራቸው ውጤታማ የሆኑ ዘንድ አሁን እየታየ ያለውን ሰላም እንዲጸናም የበኩላቸው ሚና እንደሚወጡም ተሳታፊዎቹ ገልጸዋል። እያንዳንዳቸው የራሳችንን ጓዳ ማጥራት አለብን። ሰላም የምናመጣው እንደዛ ሲሆን ነው። ነጋዴው ማህበረሰብ ከመንግስት ጋር እጅ ላይ እጅ መያያዝ አለበት። ገብተዋል። ሰላም የሚመጣው እንደዛ ሲሆን ነው። ከዛ በኋላ ያለውን ክፍት ደግሞ እንሞላለን። እኛ ነጋዴዎች ነን። በቃ ሰርተን ነው የምንፈልገው። ሰርተን መዋል ማደር ነው ምንፈልገው። ግብር ምንከፍል ሰርተን ነው። እና ሰላም ነው ምንፈልገው። ሰላም እንዲረጋጋ እንፈልጋለን። የሰላም እጦቱ በክልሉ ኢኮኖሚ ላይ ከፍተኛ ጫና ማሳደሩን ያነሱት የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴም የንግዱ ማህበረሰብ የተጀመረውን ሰላም ለማጽናት የበኩሉ ሚና ሊወጣ እንደሚገባም አሳስበዋል። ባለሀብቶች በነጻነት ተንቀሳቅሰው መስራት ያልቻሉበት፣ የግብርና ምርቶች ወደ ከተማ መጣው ፕሮሰስ መደረግ ያልቻሉበት፣ የኢንዱስትሪ ምርቶች ደግሞ ተመልሰው ወደ ገጠሩ ማህበረሰብ ሂደው ግብይትና ሽያጭ ያልተከናወነበት የተቋረጠ ሰንሰለት ስላለ ይሄንን መቀጠል መሻል አለብን። የኑሮ ውድነቱ በአንድም ይሁን በሌላ መንገድ ራሱ ማህበረሰቡን እየጎዳው ስለሆነ ይህን ተጠቅሞ ደግሞ አላግባብ የሚነግድ ነጋዴም ስላለ የንግዱ ማህበረሰብ ደግሞ ከመንግስት ጎን ሆኖ ሰላም ማስከበር አለበት፣ አካባቢውን መጠበቅ አለበት፣ የንግድ ድርጅቱን መጠበቅ አለበት። ራሱን ማደራጀትና የሰላሙ ባለቤት መሆን መቻል አለበት ማለት ነው። ህገወጥ እንቅስቃሴ ሳይ ለመንግስት ጥቆማ መስጠት አለበት፣ አሳልፎ መስጠትም አለበት።